ወበረከቱ ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ፣ አልሐምዱሊላህ በያላችሁበት ያለ ሰላም እና ረህመት እዝነት ረዳይት ሁሉ ነገር አይለያችሁ። እንደዚሁም ክሪስቲያን ወገኖች የሁላችሁንም ሰላም ሰላም ሰላም በያለ ማለት ነው። እንዴት ሆኖ ነው ፋሚሊዬ ምናምን ልትሉ ትችላላችሁ። ድምጼ ትንሽ የሆነ አሳስያ ነገር ስላለብኝ ለዛ ነው ማለት ነው። ስለ ሰይድና ስለ ሱመያ ወይም ስለ ንግስቲቱ ይሆናል ማለት ነው። እንግዲህ ያው መግቢያ ላይ እንደተናገርኩት ብዙ አረቦች ማለት ይቻላል የኛ ሴቶች እየወሰዱ ነው። እንደዚሁም ደግሞ የሰይድም ደግሞ የነሱን ሴት አንዷን ሊወስድ ነው ማለት ነው። ይቀጥል እንላለን ማለት ነው። አልሙህ የምንላችሁ ፈልጌ ነው። እውነቴን ነው። እኔ እንደራሴ ራሴ ሀሳብ የሁላችንም ሀሳብ ነው ብዬ እገምታለሁ ወይም አስባለሁ እና ሴትን ማቀያየሩ ትርጉም አለው ብዬ አላስብም ማለት ነው። ምክንያቱም ከእሱ መያ ጋ ብዙ ጊዜ ደጋግሜዋለሁ ማለት ይቻላል። ብዙ ነገራቶችን አብራችሁ እንዳሳለፋችሁ ግልጽ አድርጋችሁታል ማለት ነው። ስለዚህ አሁን ላይ እንደ ራሴ ሀሳብ ምን ላይ ያሉ ይመስለናል፣ እንደ ተመልካቾች እንግዲህ ህልክ። ይሄ ደግሞ ጥሩ አካሄድ ነው ብዬ አላስብም። እንግዲህ አዩ የምትባለዋም ተገብታ ታየች። እንደዚሁም ደግሞ ሮዚ ነች። የእሷ እንኳን ያው ከሽፏል። ከዛሁን ደግሞ ወደ አረብ እየተሸጋገረ ነው። ሴት ማቀያየረው ማቀያየሩ ትርጉም አለው ብዬ አላስብም ማለት ነው። እና ተረጋግተህ አስበህ እዛው ብዙ ማገኘትንም ማጣትንም በሰው ሀገር ብዙ ያሳለፋችሁትን እያስታወስክ እሱ መያያችም እያስታወስሽ ወደኋላ ተመልሳችሁ ለልጆቻችሁ ሰላም፣ ፍቅር ብትሆኑ ጥሩ ነው ብዬ ያስባለሁ ማለት ነው እንጂ ወንድ ልጅ አው ሴትም እንደዛ ብዙ ማግባት ይችላል ማለት ነው፣ አቅሙ ከፈቀደ። እና ያው እስከ አራት ድረስ ማግባት እንደሚቻል ነው በሸሪያችን። ያው እኔ ስለ ፈተዋም ልሰጥ አይደለም። እና ነገር ግን ከአንዷ ጋር ገብቶ ውጥት ገብቶ ውጥት ማለቱ ጥሩ ነው ብዬ አላስብም ማለት ነው። ስለዚህ ውድ የፋሚሊ የቤተሰቦቼ እንደ እናንተስ ሀሳባችሁ ምን ይመስላል እውነቴን ነው ሰው ሆኖም የማይጣላ የለም መታረቅ ግድ ነው አሁን ደግሞ አረቧ ራሱ እሷ ግልጽ እንዳደረገችው እሽት እንደተስማማች ብሎም ደግሞ ሀገርም እኛ ሀገርም እንደምትሄድ ነው ኢትዮጵያ እኔ እኮ ብያችሁ ነበር እረስታችሁት እንጂ ማለት ነው እስኪ አስታውሱ አረቦቹ ሁሉ ገና ሀገራችን ይገባሉ ብያለሁ እኮ። አሁን ላይ ነው ያችን ማስታወስ ያለባችሁ። ሊጀምር ነው ማለት ነው። በቃ ተጀምሯል እንጂ ተጀምሯል ማለት ነው። አስታውሳችሁ አይደለን የሚያልኳችሁ። ስለዚህ እንግዲህ እሱ መያም ደግሞ እንደገለጸችሁ ከሆነ እሷም አገባለሁ ብላለች። እኛ ታዲያ እኛ ተመልካቾች ከየትኛው ሆነን ከየትኛው እንሁን ነው ያንዱን ስንል ያንዱ ያንዱ ስንል ያንዱ ሶ ሰይድ እንተው ስንል ሶማያ ሶማያን እንተ ስንል ደግሞ እሱ ምንትን እያለ ነው? ነው በቃ እኛ ምንም ማድረግ አንችልም አልን መከርን ዘከርን በቃ ከኛ ውጭ ልትሆኑ ማለት ነው። ከኛ ውጭ ከሆናችሁ እንግዲህ አግቡ፣ አግቡና ሰርጋ ብሎን በቃ ጨርሻለሁ። እንደራሴ ሀሳብ ማለት ነው ጨርሻለሁ ማለት ነው። እንደ ፋሚሌ ሀሳብ ጨርሻለሁ በቃ ሰርጋችሁን እንጠብቃለን ማለት ነው። እንደኛ መከርን አንሰማም ካላችሁ ታዲያኛ ምን እንዳ ምን እናድርግ ነው የምትሉት ወይስ ምን እንበል? እስኪ እናንተ ምን ትላላችሁ? በኮሜንት ጻፍ። ላይክ እያደረጋችሁ ግቡ። ደግሞ ላይክ እንዳትረሱ፣ አባይ ላይክ እንዳትረሱ ማለት ነው። ለቤቴ የማድስ የሆናችሁ ደግሞ ሳብስክራይብ እያደረጋችሁ ሊንክ ደግሞ ከታች አስቀምጣለሁኝ። ሀሙዲ ቲቪ የሚባል ወንድማችን ሁላችሁም ላይቭ ለመግባት ፈልጎ ነው የስራ አካውንት ነው። ጥሩ ጥሩ ነገር ይዞልን እንደሚቀርብ ተስፋ ይኖረናል እና እየገባችሁ ሳብስክራይብ እና ኮሜንት አድርጉለት። አውቶማቲካሊ ይመልስላችኋል። ሀሙዲት ብንል ማለት ነው። እና ምን ልላችሁ ፈልጌ ነው ውድ የፋሚሊ ቤተሰቦች፣ እንግዲህ አሳስያው እንደነገርኳችሁ፣ ያው ድምፅነትን እያደረገው ነው። በቃ ምንም ማድረግ ምንም ማድረግ የለብንም ምክንያቱም መከራው መከራው እንቢያለ እንደ መከራዊ ምከራው ይባላል አባቶቻችን ሲሉ አልሰማችሁም ችንም ሰምተናል ማለት ነው እና በቃ የሴሄድን ሰርግ እንጠብቅ ሱመያየም ደግሞ የንግስቱንም የንግስቷንም ሰርግ መጠበቅ ብቻ ነው ያለን እኛ የቀረን ታዲያ ምንናድርግ መከርን አስመከርን አንሰማም አሉ እልክ ውስጥ ገብተዋል በቃ እኛ ቁጭ ብለን እንብለህ አሰርጉን ተመልካች ሆነን እንደ በቃ ከሰይእድጋሚ ያሉትን እንደዛ ማየት ከንግስቷም ጋር ያለውን እንደዚ እየተገላመጥን በቃ ማየት ብችት መብላት ያለብን ሀሳብ እና የስካሁኑ ይበቃቸዋል እና ። ራስ ሀሳብ ሳይድ ወደ ራስ ተመለስ ማለት ነው። ወደ ራስ ተመልሰህ ሴት ማቀያየር ቁም ነገር የለውም ወይም ደግሞ ጀግንነት አይደለም ማለት ነው። ሴትን አቀያየርከውና ምንም ሊፈጠር ወይም ምንም ሊመጣለህ አይችልም ማለት ነው። ስለዚህ እልቅ ወድቀ ተዋድቀ የፈለከውን የፈለገችውን አድርገ በሽምግልናም ሆነ በሀገራችን ተዋርቀህ እንደምንም ብለህ ወደ ልጆችህ ሚስት ብትመለስ ባይነን ማለት ነው። አስረግጭ ነው የምነግርህ፣ እውነቴን ነው እንደ ተመልካች እንደራስህ ሀሳብ ማለት ነው። ንግስቲቷንም የሚያክል ሴት እንደሌለ እያየን ነው ማለት ነው። ሁላችንም ማለት ነው አዩን ማየን እንግዲህ እንደ ተመልካቾች እና ደግሞ ብዙ ጊዜ አንዳንድ ጊዜ ወንዶች ምንድን ነው የሚያስተውሉት? በእርግጥም መስፈርታቸው ሊሆን ይችላል የሆነ በቃ ብልጭልጭ ወይም ደግሞ እንደዚህ አይነት መሰለኝ የሚሸወዱት አሁን እንግዲህ ቀይም ስለሆነ ምንም ስለሆነች ይችኛዋም ለተታሎ ሊሆን ይችላል ማለት ነው። ግን እንደራሴ ሐሳብ ማንም እንደ መጀመሪያ ሚኒስትር የሚሆን አለ ብዬ አላስብም። አልሙሄም እንግዲህ ዛሬ ሽላቸው የቀረብኩት ውድ የፋሚሊ ቤተሰቦች ይህንን ይመስላል። እንደተለመደው ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ኧረ ይሄ ድምፅን እንዲህ ሲያደር ሰው ይጎረምሳል እንዴ! እሚገርመኝ እኮ ማለት ነው። ደግሞ ካሜራማኔም ወደ ራሴ ጠጋ እያለ